ሰላም! የተወደዳችሁ ተወዳጆች እንዲ ናችሁ? ዛሬ እንግዲህ እንደምትመለከቱት ጉዞአችንን ከአዲስ አበባ ቦሌ አየር መንገድ አድርገን ወደ ውቢቷ ሀዋሳ እየተጓዝን እንገኛለን። አብራችሁን ሁኑ። ብዙ ድንቅ ድንቅ ነገሮችን እናሳያችኋለን። ሁላችሁም አብራችሁን ኑ። ብዙዎችን ጀምሯል። እየሄድን ነው ያለነው ወደ ሀዋሳ፣ ፕሌን ውስጥ እየገባን ነው። እስከ መጨረሻው ድረስ አብራችሁ ኑኑ። የተወለዳችሁ የኛ ቤተሰቦች ሰዎች እንደምን አላችሁ? ሀዋሳ ገብተናል። ሀዋሳ ኤርፖርት ደርሰናል ማለት ነው። እንደምትመለከቱት ሀዋሳዎች እጅግ በሚያምር ጭንቅላት የለም እንጂ በሚያምር መለዮና ሲዳማ ባህል ከእስከርብ ሰጥተውን እስከርባችንን አድርገን እንደምታዩት ብዙችንን ጀምረናል። አብራችሁን ሁኑ። ሀዋሳ ገብተናል። ቀሪውን የምናሳያችሁ ነገር ይኖራል። አብራችሁ ዋው እንግዲህ እንደተመለከታችሁት ወደ ውቢቷ ሀዋሳ ገብተናል። የሚገርማችሁ በጣም ደስ የሚል ነገር ነው። በጣም ደስ በሚል ሁኔታ ነው አቀባበል የተደረገልን። እንዳያችሁት በፓትሮል መኪኖች ምናምን የቪኤት መኪኖች መጥተው ብፁዓን አባቶችን ይዘው እኛ ያው ለቀረጻ እንዲመቸን ብለን ከላይ ኮስትር መኪናና ፒካፕ መኪና ነበረ ከነሱ ከላይ ሆነን ነው ከፊት ለፊት እንደምትመለከቷቸው ልጆች፣ እኛም ሌላ መኪና ላይ እንደዚህ ከላይ ሆነን እየቀረጽን ነበረ። ይሄ ነውና የሲዳማ አባቶች በሚያምር ሁኔታ ነው የተቀበሉን። የፌዴራል ፖሊሱ ራሱ የሲዳማ ፌዴራል ፖሊስ አጠቃላይ ያለው የሲዳማ ፖሊስ በጣም በጥሩ ሁኔታ ነው አቀባበል ያደረገልን። ተመልከቱ በከ ሀዋሳ ወደ ሀዋሳ አየር ማረፊያ ወይም ደግሞ ሀዋሳ ኤርፖርት እስከ ከተማው ድረስ የኤርፖርቱ መንገድ ብቻ ወደ 10 ኪሎ ሜትር ርቀት አለው እና እሱን ኪሎ ሜትር እንዲህ በአማረ መልኩ ነው የተጓዝ ነው ማለት ነው። መንገድ ላይ ያገኘ ናቸው አብያተ ክርስቲያናት አሉ። እነሱን ወደ እናንተ ለማሳየት ሞክረናል ማለት ነው። ከሀይቁ ዳር ያለ የመድኃኔ ዓለም አንድነት ገዳም ነው የሚለው እሱ ቤተ ክርስቲያኑ አለ። ተመልከቱ፣ በሀይቁ ዳር ነው። እንግዲህ ፈልሰስ እያልን እየተጓዘ ነው ያለነው ማለት ነው። የሀዋሳ የፍቅር ሀይቅ። ምናልባት እንግዲህ ይህን አየር መንገድ እዚህ ጋ ያደረጉበት ምክንያት ሰው ሀይቁን እየጎበኘ፣ በጣም ትንሽ ራቅ ብሎ ነው ያለው ከከተማው ሀይቁ ማለቴ አየር መንገዱ እና ራቅ ያደረጉበት ምክንያት ሰው ሀይቁን እያየ እየተጓዘ ሀዋሳ እንዲደርስ በአየር መጥቶ ብቻ ከተማ ውስጥ ከሚገባ። እንደዛ ነው የኔ ሀሳብ፣ የኔ ግምት ነው። ለምን እንዳደረጉት ግን ጠይቀን ዋናውን ምክንያታቸውን ሌላ ጊዜ ነግራችኋለሁ። እና በጣም ደስ ሲል ነበረ፣ በጣም ደስ ይላል። እግዚአብሔርን በጣም በቃ ሁሉ ነገር በጣም ነው ደስ የሚለው። ተመልከቱ ው ትርኢት እያደረግን ምናምን የሄድ ነው እና በጣም ደስ በሚል ሁኔታ ነበር አቀባበሉ ባጠቃላይ በጣም ነው ደስ የሚለው። እንደዚህ ሲዳማ ፖሊስ አባላት ቦታውን አስከብረው መንገዱን አስከብረው በሚያምር ሁኔታ እኛን አጅበው ወደ ወቢቷ ሐዋሳ ከተማ እየገባን ያለ ነው። እንግዲህ ምናልባት ሐዋሳ መታችሁ ማታውቁ ሰዎች በጣም ደስ የምትል ከተማ ናት ሐዋሳ። ሰላም ነው ሁሉ ነገር። በጣም የፍቅር ሰዎች ናቸው። ከዚህ በፊት መጥቼ አውቃለሁ። የሐምሌ ገብርኤል ጊዜ አንድ ጊዜ መጥቼ አውቃለሁ። በጣም ነው ደስ የሚለው። ባለጋሪ በየመንገዱ ጋሪጭ ነው የሚሄዱ እንግዲህ ወንድሞቻችን ነበሩ እና እያለፍናቸው በጣም ወዴት ነው ምንድን ነው እየደነገጡ ምናምን እንደዚህ ታጅበን ስንገባ ምንድን ነው ይሉናል። በየመንገዱ ይጠይቁናል። እና ያው ለማስረዳትም ሆነ ለመንገር ምን ሄድበትን አላማ በዛች አጭር ደቂቃ በመኪና እያለፈን ስለማይቻል ነው እንጂ ብንነግራቸው ደስ ይለን ነበር። ግን የሆነ ባለስልጣን እየገባም የመሰላቸው ሰዎች አሉ። እኛ ግን የቤተ ክርስቲያን አገልጋዮች ነን ወደዚህ ቦታ እንዳለ ብጹ አቡነ ሰላማ ናቸው። ከነዚህ ከትራፊኮቹ ወይም ደግሞ ሲዳማ ፖሊስ ካሉ ከሚታዩት ከኋላ ያሉት ብጹ አቡነ ሰላማ ናቸው። ከኋላ ያሉ ዘማሪ አገልጋይ፣ ቲክቶከር መንፈሳዊ እህትና ወንድሞች ናቸው። እንዳለ እና ተመልከቱ ከኋላ እንዴት እንደሚያምር ተራራው እንዴት እንደሚያምር እና በጣም ደስ ይላል። እንግዲህ ብዙ ነገሮችን እያለፍን ነው። እዚህ ቦታ ላይ እየደረስን ነው። በጣም ደስ የሚሉ ነገሮች አሉ። እግዚአብሔርም በጣም ነው ያለነው ስላችሁ እናንተን ለማስቀናት ሳይሆን ግን በጣም ነው ደስ የሚለው። በቃ የሆነ እንደዚህ አይነት በጣም ነው ደስ የሚለው። እዛ ላይ ሲዳማ አባቶች በጣም ብዙ ሆነው ነው አቀባበል ያለው። በባህላቸው ዝማሬ የጀመሩ በጣም ደስ በሚል ሁኔታ ነው የተቀበሉ። እና አሁን ደግሞ ጉዟችን ደህና ናችሁ? እንዴት ናችሁ? አሁን ተቀብላችኋል። ወደ ሀዋሳ ቅዱስ ገብርኤል ካቴድራል ቅዱስ ገዳም ቀጥታ ጉዟችንን የምናደርገው እዛ ደግሞ ሌላ አቀባበል ይደረግልናል እና እሱንም እናሳያቸዋለን። ከዛ ውጭ ያሉትን ነገሮች ጠቅለላ አድርገን እንመለሳለን ማለት ነው። ጥቁር ውሃ ማርያም ትባላለች። ምናልባት ታቋት ይሆናል ቤተ ክርስቲያን። ኮሜዲያን እሸቱ ከዚህ በፊት ለዚህ ቤተ ክርስቲያን ዶክመንተሪ ሰርቶ ያውቃልና ከተማ ውስጥ ገባና አያችሁ በስማ ተመልከቱ። የሁላችሁ ሁኔታ ሳየ ሲዳማ ክልል እንግዲህ መቀመጫ ናት። በጣም ደስ በሚል ሁኔታ እንደዚሁ እንደምታየት አቀባበሉ እንዳማረበት ወደ ውቢቷ ሀዋሳ ደርሰናል ማለት ነው። እዚያ ብሄር ይመስገን ጉዟችን የተሳካ ነበረ። አዲስ አበባ እዚህ ቦታ እስከምንደርስ ድረስ በጣም በሚያስቀናና በሚያስደምም ሁኔታ ነው ጉዟችን እንዲያማረው ማለት ነው። በጣም ደስ ይላል፣ በጣም ደስ ይላል። እግዚአብሔርን ከምነግራችሁ በላይ በጣም ነው ደስ የሚለውና እግዚአብሔር ይመስገን። እንግዲህ ቀሪ ደግሞ ያሉትን ቪዲዮዎች አብረን እናያለን። አብራችሁን ኑ፣ ተመልከቱ እንዴት እንደሚያምር በዛ ላይ አሁን ክረምት ወጣበት ብዙ ክረምት ከወጣ ብዙ ስላልቆየ ነው መሰለኝ በጣም ለምለም ሆናለች ሰፈሯ። ዘንባባዎቹ በጣም ለምለዋዋዘንራቹ አጠቃላይ ሀዋሳ ከተማ ላይ ያለው ነገር በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። የመድኃኔዓለም ኦ እንግዲህ ይሄ ፊት ለፊት የምትመለከቱት ቤተ ክርስቲያን መድኃኔዓለም ቤተ ክርስቲያን ነው። መድኃኔዓለም ቤተ ክርስቲያን ነው። ሀዋሳ ሐይቁ ዳር ያለው መድኃኔዓለም ቤተ ክርስቲያን ነው። በጣም ትልቅ ብዙ ቤተ ክርስቲያን፣ እውነት ለማጋረን አደለም፣ ኢትዮጵያ ውስጥ እንደዚህ አይነት ቤተ ክርስቲያን አልተሰራ ምስካሁን እሱ ብቻ ነው። እያንዳንዱ የሚሰራባቸውን ነገሮች በነግራችሁ በቃ በጣም ነው የምትደነቁት። ያው ለመድኃን ያለን ይገባዋል ብለው ነው እየሰሩ ያሉት። በጣም በጣም በጣም ከምላችሁ ላይ በጣም ብዙ ማራኪ ነገሮች አሉ። ምናልባት ወረፊት ወደፊት ሀዋሳ ገብርኤል እንደሚባለው አሉ አልጠራጠርም። እንግዲህ በፈረስ ነው ያለ ነው ፈረሶች በፈረስ አባቶቻችን፣ የሲዳማ አባቶች በፈረስ እንግዲህ ትርኢት እያደረጉ ያሉት በዚህ ሰዓት አደባባይ እየተቃረቡ አደባባይ እየደረስን ያለ ነው። አባቶች ከፈሚናል ዛፍንደርስ ወይኔ በጣም ነው የሚያምረው። ተመልከቱት፣ ዘንባባው ቤት እንደሚያምር በቃ ደረስን ው አደባባይ ደርሰናል። አብራችሁን ሆኖ አሁን ወደ ውስጥ ያለውን መራግብር እናንተ ስሙት። እኔ ላቁም ላቁምና መራግብሩን ተከታተሉ።

ቤርድ ባት ዳት ማናድ ባት ዳት ጠካ ያራንሳ ና እንግዲህ ደግሞ እንደምትመለከቱት ትንሽ እንዝናና ብለን ፈረስ ላይ ወጥተን ነበረ። ረዥም ጊዜ ሆኖኛል ግን ትንሽ ፈርቼ ነበር ግን ምንም አላልም ምንም አላልም። ትንሽ የሲዳማ አባቶች ይዘዋቸው የመጡትን ፈረሶች ሞከር አድርጌያቸዋለው። እንዲሁም ደግሞ ተጨማሪ ሞተር ሞተር ነድቻለሁ። በጣም ረዥም ጊዜ ሆነው የነበር ግን በጣም ደስ ብሎ የነበረ ሞተር የተለየ ስሜት አለው። ሞተር ነድቼ የነበረ ያው ፍቅር ሐይቅ አጠገብ እንግዲህ ተመልካቾቼ እንደምን አላችሁ? ትናንትና በጣም ደስ በሚል ሁኔታ ከአዲስ አበባ እስከ ሀዋሳ ድረስ የነበረን ቆይታ፣ አቀባበል ሁሉን ነገር አሳይቻችሁ ነበረ። ያው ትንሽ ድካም ላይ ስለነበረ ቪዲዮውን መጨረስ አልቻልኩም ነበር። ዛሬ እንግዲህ እዚህ ላይ ይሄንኛውን እስካሁን የነበረንን ቪዲዮ ወይም ደግሞ ውሏችንን እዚህ ላይ እየጨረስን በሌላ በሚያማምሩ ቪዲዮዎች እንግዲህ ሀገራችን ላይ ያሉትን ታሪካዊ ቦታዎች እየዞርን በደንብ የምናይ ይሆናል። በጣም ስራ ስለበዛብኝ ነው አሁንም በመሃል ጠዋት እንደተነሳው ይህንን መልእክት ወደ እናንተ ያደረስኩትኝ። በጣም አመሰግናለሁ ሁላችሁም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። በሌላ በጣም በሚገራርሙ ቪዲዮዎች እንመጣለን። ሰብስክራይብ ማድረጉን እንዳትረሱ። ሰላሙን እወዳችኋለሁ።